ለምንድነው? ስለዚህ እናንተ አላህን አንተ ነው የምትሉት? ስለዚህ ወንድ ነው? አይ ለምን ነገር እንደዚህ የማይሆን ጥያቄ አይደለ? እንደዚህ አትጠይቃ ጨረቃ አንተ ነው የሚባለው፣ ወንድ ነው ማለት ነው። ጾታ አለው አይደለም? ጨረቃ እኛ አንተ ጨረቃ አይደለም እኮ። ስለዚህ ለወንድ አይደለ እንዲ፣ አንተ። ይሄ ወንድ ልጅነቱ አልተገረዘም፣ ወንድ ልጅነቱ አልተገረዘም። ነገርኩ እኮ ሰው ሆነ፣ ሰው ሆነ፣ ቃል ሥጋ ሆነ። እኔ ለምን እፈራለሁ ምን አስፈራኝ ላሳይህ ደግሞ አሁን ላሳይህ እኔ በጣም በቃ በጣም ከባድ የሽው እንደሆነ እየነገራችሁ ነው ወላሂ ነው የምላቸው እየነገራችሁ እናንተና እዚህ ግን ጥያቄ አትታ በጣም ያሳዝናል እሺ ሉቃስ ወንጌል ምዕራፍ ሁለት ሊገርዙትም ስምንት ቀን በሞላ ጊዜ ይላል ምኑ ነው የሚገርዙት በቃ ይህ የእነሱ በዓል ነው በስምንተኛ ቀን ይገረዛሉ ምኑ ነው ሊገርዙት ተው የሰው ፍጹም ሰው ነው፣ ፍጹም አምላክ ነው። ይሄንን ነውገረዘው ሸለፈቱ ነው አይደለ? ምንም ምንም ይሁን ፍጹም ሰው ነ እንዴ፣ ፍጹም ሰው ነው የሚገረዘው? ንገረኝ እንጂ አረ እባክህ ተው ተው። ይኸው እኛ በእርግጠኝነት ነው መነግራችሁ። ሱስበት ምክንያት እወቁ። ያው እዚህ ጋር የመጣውን ኮንትን የሆነ ስውር የሆኑ የአካል ነገሮችን ልጠቅስ አልመጣሁም። ስለዚህ የገረዝ ሰው ስለሆነ ፍጹም ሰው ነው፣ ፍጹም አምላክ ነው። በዛ ተቀበለው። በፍጹም ሰውነቱ ሊገረዝ የነበረው ሸለፈቱ ነው፣ አደለ እንትን አትለየው። ፍጹም ሰውና ፍጹም አምላክነቱን አትለይ። አንድ ነው። ክርስቶስ ፍጹም ሰው ፍጹም አምላክ የሆነው አንድ ነው። እንግዲህ እንደዚህ አይደረግም። በፒክቸር አላምንም። ፕሮቴስታንት፣ ሊገረዝ የነበረው ምኑ ነው? ነገርኩህ እኮ በፍፁም ሰውነቱ ሊገረዝ ነው። ስለዚህ ምንሽ ያንን ሊገረዝ የነበረውን አካል ታመልከዋለህ? እንዲህ አይባልም፣ እንዲህ አሁን አይባልም። እንዲህ ሰው ልጅ እኮ ተለያይቶ አይደለም ገብተዋል። የሰው ልጅ ለምሳሌ እኛ ነፍስ አለን፣ ስጋ አለን፣ መንፈስ አለን። ከስጋችን ከነፍስ አይደለም ምኑንም ሳትለይ ሊገረዝ ያለው የነበረውን ክርስቶስን ነው ማመልክ ለያይቼ አይደል ክርስቶስ ክርስቶስን የእግዚአብሔር ልጅ የሆነውን አንድያ የእግዚአብሔር ልጅን አመልካለሁ ነው እንጂ ለያይቼ እንደዚህ የሚባል ነገር ይሄን ነጥለ ነው የምታመልከው? በፍጹም እኔ ክርስቶስን ነው የማመልከው። በቃ ግን አትነጥለም፣ ይሄንን ይሄን አትነጥለውም። ክርስቶስን ነው የማመልከው አለ እኮ። ይሄንን ነጥለ ነው ወይስ አትነጥለሽ? አይደለም በቃ፣ እግዚአብሔር የሆነውን ክርስቶስ ነው ከእግዚአብሔር መሀከል የእግዚአብሔር ልጅን ኢየሱስን ነው የማመልከው። ፍጹም ሰው ፍጹም አምላክ ከታች ስርዓት ያዙ። እሺ፣ ኮመንቶች ሙስሊሞች ስርዓት ያዙ፣ ስርዓት ያዙ። አይ ኖርማል ነው፣ ችግር የለውም። ጀማል ሚዩት አድርጋቸው። እሺ፣ ስርዓት ያዙ፣ ሙስሊሞች ስርዓት ያዙ። ጌታ ይርዳዎች። ግን ሰዎች የሆነት ተረጋጋ፣ እስከ ጀጅመንት ድረስ ነው። እና አንተኛንም የምትሉት ግን ተረጋጋ። ኢየሱስ ይመጣል። ኢየሱስ አይመጣም አላለም፣ ይመጣል። እኛም እንደሚመጣ አለው

በመጽሐፍ ቅዱስ ላይ ምጥ ኢየሱስ ዘወርድ ቢኬም ፍሌሽ የሰው ልጅ ቃል ስጋ ሆነ ነው እንጂ የሚለው። አፌን ብራዘር እን አጭር ጥያቄ ነው። በመጽሐፍ ቅዱስ መሰረት ኢየሱስ ፍጡር ነው ፍጡር አይደለም? አጭር መልስ ፍጡር አይደለም። ኢየሱስ ክርስቶስ ፍጡር አይደለም፣ ፈጣሪ ነው። ቴንክ ዩ ኢሳያስ ምዕራፍ አርባ ዘጠኝ ከቁጥር አምስት እኩኖ ገብሮ ዘፈጠረኝ በውስጥ ተከሰውም ባሪያ ሆኖ ዘንድ ከማህፀን ጀምሮ ፈጠረኝ ብሎ የሚያወራው ማነው? ነው ከፍተህ ካሳየው አንድ ስልክ ነው ያለኝ። ኢቫኒት መጣ ያሳያል። ቁጥሩን ያዘው ያኔ አሳየኝ እና በደንብ እያነበብን እንረዳለን።